ልባችንን በሳቸው ፍቅር ማነጽ ነው። ስታውቀው ተወደዋለህ። ነቢዩ ዓለይህ ሰላት ወሰላም የቁርአን ትርጓሜ ናቸው። ምድር ላይ ቁርአን ሲራመድ የምናየው በነቢዩ ስላ ሰለም ህይወት ነው። እናንተ ጋር ለአመታት ኖር ያለው አታስተነትኑም አታውቁም እንዴ? ዒሳን ስናስብ ነቢዩላህ ኑሕን ዓለይህ ሰላም ስናስብ ዩኑስን ስናስብ ዘከርያን ስናስብ የሕያን ስናስብ ነቢዩ ዓለይሂ ሰላቱ ወሰላም መልእክተኛ ለመሆናቸው መልእክተኛ ከመሆናቸው በፊት የነበረውን ሕይወታቸውን እንደ ማስረጃ እያመጡ ነው አሉ። በዓለም ላይ በርካታ ሰዎች አልፈዋል። በታሪክ ሀገርን የከፈቱ ጀግኖች አልፈዋል። ፈላስፋዎችና ሁከማዎች የጥበብ ሰዎች የሚባሉትም አልፈዋል። ገጣሚዎች አልፈዋል። ከሁሉም በተለየ እሳቸውን ምን ይለያቸዋል? ምን አይነት ባህሪ ስላላቸው ነው የመጨረሻና መደምደሚያ ነቢይ ሆነው እኛ አርአያ አድርገን እንድን ይዛቸው የታዘዝም? እጅግ በጣም የተከበረ ሳይንቲስት፣ በቃ ዝንጥ ብሎ፣ በቃ በጣም ንጹሕ ልብስ ለብሶ ይህን የሆነ ሰው ሲነቅ ብታዩት አይወርድባችሁ።

ልባችንን በሳቸው ፍቅር ማነጽ ነው። አንድን ሰው ታላቅ ሰው ሲሆን ስታውቀው ተወደዋለህ። ያላወቅነውን የእውነት ልንወድ አንችልም። የእውነት ማሐባ ሊመጣ የሚችለው በእውቀታችን ልክ ስለሆነ ማለት ነው። ስለ ሳቸው ባለን እውቀት ልክ ነው ማሐባችን እየጨመረ የሚሄደውና ማሐባችንን ለማነጽ የሁለተኛው ዓላማችን ነው ማለት ነው። ሶስተኛው ነቢዩ ዓለይሂ ሰላቱ ወሰላም የቁርአን ትርጓሜ ናቸው። ምድር ላይ ቁርአን ሲራመድ የምናየው በነቢዩ ስላ ሰለም ህይወት ነው። ስለዚህ የእስልምናን ትክክለኛ ግንዛቤ ከሳቸው ታሪክ እንማራለን። እስልምናን በደንብ መረዳት መቻል ደግሞ ሌላው ዓላማችን ነው እንሻ አላ አራተኛው ነቢያችንን አለይሂ ሰላቱ ወሰላም በዚች ምድራዊ ህይወታችን መከተል፣ ኢትባዑ ነቢይ አለይሂ ሰላቱ ወሰላም የእሳቸውን ጎዳና መከተል፣ እርሳቸውን የህይወታችን አርአያ ማድረግ። ይህ አራተኛው ግባችን ይሆናል ኢንሻአላህ። ግልጽ ነው አለ። አምስተኛውና የመጨረሻው በቅያማ ደግሞ በመጨረሻው ዓለም የነቢዩን ዓለይሂ ሰላቱ ወሰላም ሸፋዓ ሽምግልና ማግኘት፣ ከሐውዳቸው መጠጣት፣ በመጨረሻም ከእሳቸው ጉርብትናን ማግኘት በጀነት አልፊርደውስ የነቢዩ ዓለይሂ ሰላቱ ወሰላምን ጉርብትና ማግኘት። በዚህ ንያ ነው የምንከታተለው ኢንሻ አላህ። በዘመናችን የዕውቀት ችግር የለም። ዕውቀት እዛም እዚህም አለ። የመተግበር ችግር ነው ያለብን። ኢንሻአላህ እነኝህን አምስት ነገሮች ወደ ህይወታችን ለማምጣት ነይተን እንከታተላለን ይህን ደርስ ኢንሻአላህ። እዚህ ያላችሁም ይህንን ፕሮግራም በመላው ዓለም የሚከታተሉ ወንድምና እህቶችም በዚህ ንያ ነው ማለት ነው ይህንን ደርስ የምንከታተለው። ትንሽ መለስ ላድርጋችሁና እችን ዓለም እንደ አንድ መትሐፍ እንውሰዳት እስኪ እንደ አንድ ሙዚየም የተለያዩ አይነት መክሉቃቶች በውስጧ የያዘች ሚውዚየም አድርገን እናስባት ግዑዝ የሆኑ ፍጡራኖች አሉ ምንም ህይወት የሌላቸው ግዑዝ የሆኑ አሉ ድንጋይ እንጨቱ ማነው ይሄ ደረቅ የሆኑ ግዑዛን አሉ አይደለም በድንጋይ ዓለም ውስጥ እንኳ በጣም ብዙ አይነት ከለር ያላቸው ከውድ ድንጋዮች ጀምሮ ሌሎችም አሉ። በጣም ብዙ አይነት ነው ያለው። ከድንጋይ ወረድ ስንል እነኚህን ኮምፖነንቶች የሰራው ደግሞ አተም የሚባለው ነገር አለ ንጥረ ነገር ትንሹ፣ ከዛም እሱም ይከፋፈላል በሳይንሱ ብዙ ነገር አለ እዛ ውስጥ ዝርዝር ውስጥ ሳንገባ ግዑዝ የሆኑ ፍጡራኖች አሉ።

ግዑዛኖቹ ምንም አይነት የእውቀት ባህሪ የላቸውም። ነባታት ወደ አትክልቶቹ ስንመጣ የተወሰነ ባህሪ ያላቸው፣ በነገራችን ላይ ጥናቶች አሉ። አትክልቶች ፈገግ ብለን ስንቀርባቸው ስንቀርባቸውና ተቆጥተን ስንቀርባቸው ምላሽ እንደሚሰጡ የሚያሳዩ ጥናቶች አሉ። ሴንሰር ተገጥሞባቸው ፈገግ ብሎ ሲቀርባቸው አንድ ሰው ይሄ የልብ ምት አይነት ሳይን አለ፣ አይደለም? እሱን ያሳያል። ተቆጥቶ ሲቀርባቸው ሲጮህባቸው ያ ምት ይቀንሳል። የሆነ አይነት ምላሽ አላቸው ማለት ነው። ፕሪሚቲቭ ቢሆንም፣ በጣም ገና ያልዳበረ ቢሆንም፣ በዛ ላይ ብላይ ነው ያሉት። እንስሶቹ ጋር ስንመጣ ደግሞ ከፍ ያለ ነገር እናያለን። ከእንስሶቹም ውስጥ ደካማ እንስሶች አሉ፣ ኃይለኛ የሆኑ አሉ። አላህ በጣም ብዙ አይነት መክሉቃትን ፈጥሯል። እንደ ተሰጣቸው አቅም ኃላፊነታቸውም፣ ራሳቸውን በራሳቸው የመካደም ነገርም በዛኑ ያክል አላህ ግዴታ አድርጎባቸዋል። ከዛ ከፍ ሲል የሰው ልጅ ይመጣል። የሰው ልጅ ደግሞ እውቀት የሚባል አቅል የሚባል ነገር አላህ ሰጠው። ልቦናን አላህ ሰጠው። በነኚህ ብቃቶቹ ምክንያት ብዙ ሌሎች እንስሶች እነኚህ አቅሞች ስለሌሏቸው ይላሉ። የተደረገላቸው እንክብካቤ አልተደረገለትም። ለምሳሌ በጣም ቅዝቃዜ ያለበት አካባቢ ያሉ እንስሶች ምን አይነት ባህሪ ያላቸው ማነው የሚነግረኝ? ቆዳቸው ምን አይነት ነው? ጸጉራማ ነው አደለም? አላህ ምን ሰጣቸው? ያንን ቅዝቃዜ መቋቋም የሚያስችል ተፈጥሮ አላህ ሰጥቷቸዋል። የሰው ልጅ ግን እዛ ቅዝቃዜ ቦታ ላይ ቢኖር ጸጉር ያበቅላል እንዴ? አቅል ስላለው ግን ያን ቅዝቃዜ መቋቋም የሚያስችለውን ነገር እንዲፈጥርና እንዲሰራ አላህ አቅም ሰጥቶታል። በተሰጠው ችሎታ ልክ የሰው ልጅ ዋጅባቶች አሉበት ማለት ነው። የሚፈጽማቸው ተግባራት አሉበት ማለት ነው። ይህንን እንደ መነሻን ያዝና አላህ ካሊቅ ልቀዩም አላህ ፈጣሪ የሆነው ጌታ፣ በራሱ የቆመ የሆነው ጌታ አላሁ ስብሓነ ወተዓላ፣ ኢሕሳስ ወይም ስሜትና እውቀት የሌላቸውን ፍጡራን በራሱ እንክብካቤ ያደርግላቸዋል፣ ራሱ ይንከባከባቸዋል። ሰጧቸዋል ያንን ማድረግ የሚችሉበት አቅም እዛው አካላቸው ላይ ሰጥቷቸዋል። ኢሕሳስ ስሜት ዓቅል ያለውን የሰው ልጅ ደግሞ በራሱ ያንን አቅሉን ተጠቅሞ ያለበትን ችግር እንዲቀርፍ፣ ራሱን እንዲችል አላህ ብቃትን ሰጥቶታል። አንድ የአዞ ጥርስ ላይ ያለ ስጋ የምትበላ እንስሳ አይታችኋል? ወፍ አዞ አሳዎችን ይመገብና ልክ ዱሓ አካባቢ አራት ሰዓት አምስት ሰዓት ሲሆን ወጦ ወደ ባህር ዳርቻ አፉን ይከፍታል። አንዲት ወፍ አለች። እሷ ትመጣና አፉ ውስጥ ትገባለች ትገባና በጥርሱ መካከል ያሉ ስጋዎችን ትበላለች። ይህንን ስታደርግ ሪዝኳን እያገኘች ነው። እሷ ለሱ ምን እያደረገችለት ነው? ስቲኪኒ ነች ማለት ነው። ጥርሱን ጥርሱ መካከል ያለ ስጋን እያወጣችለት ነው። ያ ስጋ ባይወጣ ኖሮ ምን ይሆናል? እንስሳ ጥርሱ ዲኬይ ይሆንና ይበላሽና ተርቦ ይሞታል። አይችልም መኖር ጥርሱ ይበላሽ ነበር። እቺ እንስሳ በየጊዜው መቼም፣ ዴንቲስት ጋር ሄድም፣ ጥርሱ ሲበላሽ ሐኪም ጋር መሄድ አይችልም። ስለዚህ አላህ ያንን ነገር ሰጥቶታል። እሷ መጣ ታጸዳለታለች። እሷንስ አይበላትም ወይ ብላችሁ አላሰባችሁም? አፉን እንዲህ ከፍቷል። አፉ ውስጥ ነው ያለችው። እንዲህ ቢዘጋ እኮ አደጋ ነው ለእሷ አይ እዚህ ላይ ጭንቅላቷ ላይ ሾክ አላት። እዚህ ትናጋውን ትወገዋለች። እንዲህ ሲል ትወገዋለች። ይከፍታል አፉን። ወጣ እስከምትሄድ ድረስ አፉን መዝጋት አይችልም። አያቸው አደለም? በጣም አጃይብ የሆነ ነገር በእንስሶቹ ዓለም፣ አላህ ስብሓነው ተዓላ ተአምሩን ያሳያል። ወደ ሰው ልጅ ስንመጣ ደግሞ እነኚህን አዞን በሉት ዝሆንን በሉት አንበሳ በሉት ማንኛውንም ግዙፍ የሆነ እንስሳ ተስኺር አድርጎ ተቆጣጥሮ ራሱን ጠብቆ ከነሱ ጥቃት መኖር የሚችልበት አቅል አላህ ሰጥተው። ለሰው ልጅ አቅሉ ከፍ ያለ በመሆኑ ማሰብ ስለሚችል በሸሪዓችን አተካሊፍ የሚባሉት ግዴታ የሆኑ ጉዳዮች በእሱ ላይ ከማንኛውም እንስሳ ወይም ከማንኛውም ፍጡር በተለየ እሱ ላይ ግዴታዎች ብዙ ናቸው። በሰው ልጅ ላይ ይህንን አድርግ ይህንን አታድርግ፣ አይደል? የሥነ ምግባር ግዴታዎች አሉበት። ሰላት ስገድ፣ ጾም ጹም። ይህንን የተባለ እንስሳ ሰምታችሁ ታውቃላችሁ? ሌሎች ፍጡራኖች እኳ አልታዘዙበት። እዚህ ሌሎች መክሉቃቶች የታዘዙበት አይደለም

የዙልም ተቃራኒው ምንድ ነው? የዙልም ተቃራኒው ምንድ ነው እ ዓድል ፍትህ ነው፣ ፍትህ ነው አይደለም? ዙልም ማለት ድንበር ማለፍ ማለት ነው። ዓድል ማለት ድንበርን ጠብቆ ፍትህን ማስፈን ማለት ነው። የጀህል ተቃራኒው ምንድ ነው? የማህይምነት ወይም የአላዋቂነት ዒልም ነው፣ እውቀት ነው። የሰው ልጅ ፍትህን ማስፈን የሚችልበትና እውቀትን መሰረት ያደረገ አካሄድ መሄድ የሚችልበት አቅም አላህ ሰጥቶታል። ያን አልጠቀም ሲል፣ አላህ አማናውን በትክክል አልወጣ ሲል፣ የሰው ልጅ ምን ይለዋል? አላህ ዘሉም ነው፣ ጀሁል ነው ይለዋል። አላህ አላዋቂ ዛሊም ነው ይለዋል። አላህ ሱብሃነሁ ወተዓላ የሰው ልጅ ዓድልን ለማስፈን

በዘመን ውስጥ በጣም ብዙ ክስተቶች ስላሉ ነው። ከሰው ልጅ መፈጠር ጀምሮ በጣም ብዙ ታሪኮች አልፈዋል፣ ብዙ ክስተቶች አልፈዋል። በእነዚህ ክስተቶች ሁሉም የምንማረው ምንድን ነው? ኢማንና መልካም ስራ የሰሩ ሰዎች በሙሉ ነጃ እንደወጡ፣ ኢማን የሌላቸውና መልካም ያልሰሩ ሰዎች እንደጠፉ ነው የምንማረው። ቁርአን ላይ ያሉ ቂሳዎች በሙሉ የሚነግሩን ይህንን ነው። የአንቢያዎች ታሪክ የሚነግረን ይህንን ነው። ሁሉም የሰው ልጅ ታሪክ ይህንኑ ነው የሚያሳየን ማለት ነው። ይህንን በአእምሯችን ይዘን አንድ ጥያቄ እንጠይቃለን። የሩሱሎች መላክ ጥበቡ የት ላይ እንደሆነ አሁን ግልጽ ይሆንልናል ማለት ነው። የሰው ልጅ ከሌሎች ፍጡራኖች ሁሉ አላሁ ሱብሓነሁ ወተዓላ አልቆት፣ ሌሎች የሌላቸውን የማወቅ፣ የማስተንተን፣ የመረዳት በልቦና የመገንዘብን አቅም አላህ ከሰጠው ግዴታዎች አሉበት ማለት ነው። እነኛን ግዴታዎች ለሰው ልጅ የሚያደርሱ ኖረው የሚያሳዩ የተግባር ተምሳሌት የሆኑ ሰዎች ያስፈልጉ ነበር። ስለዚህ አላሁ ስብሓነሁ ወተዓላ አንቢያዎችን ላከ። ግልጽ ነው ሐሳቡ ተያይዞልናል። ግልጽ ያልሆነ ነገር ካለ መጠየቅ ይቻላል ኢንሻአላህ። የሰው ልጅ ክብር አሳየን። ከዚህ ፍጥረት ዓለም አሁን እንደ ሙዚየም ብናየው ከዚህ ሁሉ መክሉቃት ሁሉ የሰው ልጅ ያለውን ክብር አየን። የሰው ልጅ ደግሞ አርአያ አድርጎ ሊከተላቸው የሚገቡ ሰዎች ነበሩ። እነኛ አንቢያዎች ናቸው፣ ሩሱሎች ናቸው። እነሱ ደግሞ ከሰው ዘር በሙሉ በላይ ሆነው የተመረጡ ናቸው ማለት ነው። የተመረጡ ናቸው። እነኛ አንቢያዎችን አላሁ ሱብሓነሁ ወተዓላ ለሰው ልጅ ተምሳሌት የሆኑ ዘንድ ላካቸው። ማንነታቸው የሚታወቅ ነቢዩ ዓለይሂ ሰላቱ ወሰላም እንኳ

መልእክተኛ ለመሆናቸው መልእክተኛ ከመሆናቸው በፊት የነበረውን ህይወታቸውን እንደ ማስረጃ እያመጡ ነው አሉ ተግባቱናል። እኔ እኮ መልእክተኛ ከመሆኔ በፊት እናንተ ጋር ምን አይነት ህይወት እንደኖርኩ ታቃላችሁ። ፈቀድ ለቢስቱ ፊኩም ዑሙራን ምን ቀብልህ አፈላ ተዓቅሉን። ይህኔን ማንነት እኮ ታውቁታላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ቁረይሾቹ ይፎክሩ ነበር። ከእኛ ጎሳ ውስጥ እኮ ሙሐመድ የሚባል ወጣት አለ ብለው ይፎክሩ ነበር። እንደዛ ይፎክሩባቸው የነበሩ ሙሐመዱን፣ አሚን ታማኙ ሙሐመድ ብለው ይጠሯቸው የነበሩት ነቢይ፣ ሰው ላይ ዋሽተው የማያውቁ ነቢይ አላህ ላይ የዋሻሉ ተብሎ ይጠበቃልን? እኔ መልእክተኛ ነኝ ብዬ ስመጣ ከዛ በፊት እኮ እናንተ ጋር የነበረኝን ህይወት ታውቁታላችሁ ይላሉ ነቢያችን አለይሂ ሰላቱ ወሰላም። በዓለም ላይ በርካታ ሰዎች አልፈዋል። በታሪክ የሰውን ልጅ ለመምራት በርካታ ሰዎች አልፈዋል። ታላላቅ ተብረው ተብለው በወቅቱ የተከበሩ የታፈሩ ሰዎች አልፈዋል። ከአንቢያዎቹ ምን እንደሚለያቸው እናያለን። ለምሳሌ ነገስታት አልፈዋል። የጦር መሪዎች አልፈዋል። በጣም ታላላቅ እንደ ታላቁ እስክንድር አይነት ዓለምን ያርበደበዱት ትልልቅ የጦር መሪዎች አልፈዋል። ፈላስፋዎችና ሁከማዎች የጥበብ ሰዎች የሚባሉትም አልፈዋል። ገጣሚዎች አልፈዋል። ሀገርን የከፈቱ ጀግኖች አልፈዋል። ምድራችን በጣም በርካታ ታላላቅ የሚባሉ ሰዎችን በወቅቱ በዘመኑ እጅግ ይከበሩ የነበሩ ሰዎችን አሳልፋለች። በሀብትም ረገድ ከፍተኛ ሀብት የነበራቸው በሐር ምንጣፍ ላይ የሄዱ የነበሩ ሰዎችም አልፈዋል። ታዲያ እነኚህ ሰዎች የሰውን ህይወት በማስተካከል ላይ አሻራቸውን አሁን እናየዋለን። አላሁን የሰውን ልጅ ወሳኝ ጥያቄዎች ለደስታው ለራሓው በምድር ላይ በደስታ ይኖር ዘንድ ሊያስችሉት የሚችሉ ሊያስችሉት የሚገቡ ወሳኝ ጥያቄዎች አሉት የሰው ልጅ እኔ ማነኝ ከየት ነው የመጣሁት ለምንድን ነው እዚህ ምድር የምኖረው መጨረሻ ወደ የት ነው መሰረታዊ የፍልስፍና ጥያቄዎች አሉት የሰው ልጅ ማንኛውም ሰው ራሱን የሚጠይቀው ጥያቄዎች ናቸው እኔ ማነኝ? ማነው ማን ነው እዚህ ምድር ያመጣኝ ለምንድን ነው እዚህ የመጣሁት መጨረሻስ ወደ የት ነው የሚሄደው እነዚህን ጥያቄዎች እስካልመለሰ ድረስ የሰው ልጅ ደስታን አያገኝም። እኒህ ታላላቅ የምንላቸው ሰዎች ለሰው ዘር ደስታ ሊሆኑ የሚችሉ ሀሳቦችን ጥለው አልፈዋል፣ አሻራቸውን አሳርፈው አልፈዋል። ከእነሱ በኋላ ለመጡት ህዝቦቻቸውስ አርአያ መሆን ይችላሉ። እኔ ገሌን ነው መሆን ያለብኝ እንደ ገሌ ነው መሆን ያለብኝ። ባህሬ እንዲ ነው መሆን ያለበት። እምነቴ እንዲ ነው መሆን ያለበት። ለዓለም ያለኝ እይታ እንዲ ነው መሆን ያለበት ብለን ልንመርጣቸው የምንችል አይነት ሰዎች ናቸው? በፍጹም አይደሉም። እንዲህ አይነት ባህሪ ያላቸው የሰው ልጅ የመፈጠር አላማ፣ በዚች ምድር የመኖር አላማ፣ ማን እንደፈጠረው መጨረሻ ወደየት እንደሚሄድና ባጠቃላይ የሰው ልጅ መሰረታዊ ጥያቄዎችን የሚመልሱት እነማን ናቸው? እነማን ናቸው? ነቢያቶች ብቻ ናቸው። እነኚህ ጥያቄዎች በወሕይ እንጂ በሌላ አይመለሱም። የሰው ልጅ ቢፈላሰፍ ቢፈላሰፍ ቢፈላሰፍ መጨረሻ ላይ አስቂኝ ድምዳሜም ላይ ሊደርስ ይችላል። ልክ አርስቶትል ተፈላስፎ ተፈላስፎ ተፈላስፎ እንደ ወንድና ሴት እንዴት ነው የተፈጠረ? አለና በቃ ሴት ማለት አለ አፈጣጠሯ ያላለቀ ወንድ ናት። አም አንፊኒሽ ድማን። በጣም አስቂኝ ነገር። የሰው ልጅ እንደዚህ ነው ማለት ነው፣ ዋሕይ ከሌለው አንዳንድ ጉዳዮች ላይ የሚደርስባቸው ድምዳሜዎችም እጅግ በጣም አስቂኝ ይሆናሉ። ሹዓራዎችም አልፈዋል፣ ገጣሚዎች አልፈዋል። የሰው ልጅ ልብ የተቆጣጠሩ በግጥማቸው፣ በንግግራቸው፣ በንግግር ብቃታቸው ሰውን ቀጥ ማድረግ የሚችሉ ገጣሚዎች፣ በጣም ትልልቅ ገጣሚዎች አልፈዋል። ግን ከአንድ ሀሳብ ወደ ሌላ ሀሳብ እንደዘለሉ ወሹዓራኡ የተቢዑሁሙል ጋዉን አለም ተራ አነሁም ፊ ኩል ዋድን የሂሙን ይላል። አላ አትመለከታቸውም እንደ እነኚህን ገጣሚዎች በሁሉም ዋሻ ውስጥ ሲዋልሉ ይላል። አላ ስብሓን፣ አንድ ሀሳብ ይይዛሉ በዛው ኸያል ውስጥ ይገባሉ። እንደገና ይወጡና ሌላ ነገር ውስጥ ይገባሉ። ፓ በጣም ጎበዞች እንዲባሉ፣ እንዴት ይገጥማል እንዲባሉ ያን አድርገው በወቅቱ ያለውን ሰው አንበርክከውታል። ልቡን ይዘውታል። መጨረሻ ግን አለቀ። ኸላስ አሻራ የላቸውም። ለሰው ልጅ መሰረታዊ የሆኑ ጥያቄዎች ምላሽ መስጠት አይችሉም። ያ የአንቢያዎች ስራ ስለሆነ ማለት ነው። አንቢያዎቹ ብቻ ናቸው ያን ማድረግ የሚችሉት። ሙሉኮችም አልፈዋል። በጣም ትልልቅ ነገስታቶችም አልፈዋል። እነኚህ ነገስታቶች የገዟቸውን ህዝቦች ሰላም ሊሰጡ አልቻሉም። ተፈርተው ነው የኖሩት። የእነርሱ ድሎት ተጠብቆ ህዝቦቻቸው በመከራ ውስጥ እንዲኖሩ ነው ያደረጉት። ሌላም አገር ከከፈቱ ኢነልሙሉከ ኢዛ ደኸሉ ቀርየተን አፍሰዱ ውሃ ፈሳድ እንጂ ሌላ ነገር የላቸው ሌላንም ወረው ከሄዱ ድምጥማጡን ያጠፉታል። ያንን ሀገር በጎ አሻራ ጥለው